ሰላም ጤና ይስጥልን አርማች ተመልካቾቻችን ሚያዝያ 3 2017 ዓ ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብሬያቸውን ቆየው በለት ካሳነኝ እናንተም አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። አብራቸውን ከቆያችሁ የተለያዩ ዝርዝር መረጃዎችን ሰማላችሁ። ከተለያዩ የግንባር አካባቢዎች አሉ አሁናዊና ፍላ ውጊያዎችን በተመለከተ ዝርዝር መረጃዎችን ከተለያዩ አካባቢዎች ይዤ አለሁ። በአየር ኃይል ጭምር የታገዘ የኮማንዶ ውጊያ የተደረገ መሆኑን የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢ ያሉ የግንባር መረጃዎችን ትኩስ መረጃዎችን ወደ እናንተ አደርሳለሁ። እናንተ እስከ መጨረሻ አብራችሁ እንድትከታተሉ ነው በአክብሮት የሚጋብዘው። ከዚህ ባሻገር ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ በኢሜል መልክቶችን ልትልክሉ ትችላላችሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉን የማመሰግነው። በርካቶቻችሁ ሀሳብ አስተያየቶቻችሁን በዚህ እያደረሳችሁ ነው። በማህበራዊ ሚዲያ መገናኛና መልእክት መላላኪያ መንገዶችም በዚሁ ብዙዎቻችሁ መልክቶችን አድርሳችሁኛል። በእጅጉን የማመሰግነው። በርካቶቻችሁ ገንቢ አስተያየቶችን አቅርባችኋል። ከጊዜ አቀራረብ ከአቀራረብ ከይዘት ከፍጥነት አንጻር እንደዚሁ የአቅርባችኋቸውን አስተያየቶች ተመልክቻለሁ። በእጅጉ ነው የማመሰግነው። እንግዲህ መረጃዎቹን እውነተኝነት በተመለከተም ብዙዎቻችሁ እንግዲህ የአራት ዓመታት ተከታታይ ምስክርነት እየሰጣች ነው የምትገኙት። ለዚህም አመሰግናለሁ። እንግዲህ ወደ መልእክቶቻችሁ እሄዳለሁ። ከዛ ወደ ዝርዝር መረጃዎች ነው የሚሄደው። ከመልእክቶቻችሁ መካከል ከእንጅባራ ዩኒቨርሲቲ የደረሰኝን መልእክት ላስቀድም። የእንጅባራ ዩኒቨርሲቲ መምህራን ያለ ፍቃዳቸው መዋጮ ገንዘብ እየተጠየቅ ነው የሚል የአቤቱታ ነው እየላኩልኝ። የዩኒቨርሲቲው አመራሮች ተቋሙን በአክራሪ ብሔርተኝነት አጀንዳ ማስፈጸሚያ አድርገውታል የሚል ጥቆም አብሮ መጥቷል። የተቋሙ አመራሮች ተቋሙን ለአክራሪ ብሔርተኝነት አጀንዳ ማስፈጸሚያ እያደረጉት ነው። ዩኒቨርሲቲውን ገንዘብ ከዩኒቨርሲቲው እየወጣ ለተለያዩ የብሔርተኝነት ድጋፎች በሚል ፕሮጀክቶች እየዋለ ነው። እንዲሁም ደግሞ የልማት ማህበር በሚለው ያለ ፈቃዳችን ሰራተኞች፣ መምህራን ከ0 ፐርሰንት እስከ 25 ፐርሰንት ደሞዝ ክፈሉ ተብለናል። ይሄ እንግዲህ ካለው የኑሮ ውድነት አንጻር ጥያቄውን ለማስተናገድ አንችልም የሚል ተቃውሞ አቅርበዋል። የተለያዩ የብሔርተኝነት አጀንዳ ያላቸው አካላት ልዩ ልዩ የፖለቲካ ተሳትፎ እና የገንዘብ ድጋፍ ለነዚህ አካላት ይደረጋልም የሚል ጥቆማና አቤቱታ ነው የመጣው። በዚህ በኩል ዩኒቨርሲቲው የሚሰጠው ምላሽ ካለ አካተቼ ወደ እናንተ ለማድረስ ዝግጁ ነኝ። ዩኒቨርሲቲውን አመራሮች ስልክ ቁጥር እንደዚሁ እያፈላለኩ ነው የምገኘው። ሌላው የመምህራን ኑሮ ውድነት በተመለከተ እንደዚሁ አንድ ትዝብት ያጋራኝ በመምህራን ሕይወትን በተመለከተ አስከፊ ሕይወት እየገፉ ነው ይላል። መምህራን ፈጽሞ ተስፋ ያለው ሕይወት እየኖሩ አይደለም። የተቀዳደደ ካልሲ፣ የተቀዳደደ ሱሪ ለብሰው በተራባ አንጀታቸው ትውልድን ሊያቆሙ አይችሉም ነው የሚሉት። እንግዲህ መምህራን ትላንትም ጀምሮ በተለያዩ ቦታዎች ጥያቄዎችን እያቀረቡ ነው የሚገኙት። ይህንን በተመለከተ አንድ የዩኒቨርሲቲ መምህር ለልመና ጎዳና ላይ መውጣቱን ተመልክቻለሁ፣ ይህንን ማውቃለሁ ሲል አንድ የመረጃ ምንጭ ይህንን ገልጿል። የዩኒቨርሲቲ መምህሩ ከአሁን በፊት እንግዲህ ለቤት ግንባታና ለተለያዩ ጉዳዮች በሚል የአስር ዓመት ብድር ከወሰደ በኋላ አሁን ብድር መመለስም እንዲሁም ደግሞ የቤተሰቦችን ህይወት መግፋትም አቅቶት ወረቀት ይዞ ጎዳና ላይ ወጥቷል። ይሄ የኛ የመምህራን ገመና ነው። በምን ሁኔታ ውስጥ እንዳለን ይሄ ማሳያ ነው ብሏል። በእጅጉ ነው እንግዲህ ያው ካለው ኑሮ ውድነት አንጻር መምህራን፣ የጤና ባለሙያዎች፣ ሌሎች በኢትዮጵያ ውስጥ የሚገኙ የሲቪል ሰርቪስ ሰራተኞች ያለባቸው ችግር የከፋ ነው። በተለየ መምህራን ደግሞ ተዛማጅ የገቢ ምንጭም ካለማግኘት፣ ከስራ አንጻርም በገጠራማ አካባቢዎች የከፋ ችግር ነው ያለው። ይህንን በተመለከተ እንግዲህ በትላንትናው ዕለት ለሸገር ኤፍኤም አንድ የደባርቅ ዩኒቨርሲቲ መምህር የሰጡትን አስተያየት እና በዚህ ዘገባ የተላለፈውን ታስታውሳላችሁ። ይኸው አድርሻለው ሌላው እገታና ዝርፊያን በተመለከተ የሾፌሮች ድምጽ እየሆን ከ ስለሆነ በእጅጉ እናመሰግናለን። በሚዲያ ጉዳዩ ሲጋለጥ የተወሰነ እረፍት እናገኛለን። ችግሩ ግን ከስር መሰረቱ እንዲነቀል መፍትሄ ያስፈልጋል። ያለመታከት ድምፅ ሆኑን አገራችን ሁሉ የሞት ሲወል ሆኖብናል። በወጣንበት እየተመለስን አይደለም እኛ ሾፌሮች የከፋ ችግር ውስጥ እንገኛለን የሚል መልእክት አድርሰዋል። ሾፌሮች አድርሻለሁ እንግዲህ በተለያዩ አካባቢ ሹፌሮች ገንዘብ ከከፈሉ በኋላም ታግተው አሁንም እየተገደሉ አስክሬናቸው ወደ ቤተሰብ እየተላከ መሆኑን የሚገልጹ እንዲሁም ደግሞ አስክሬን ተከለከሉ ቤተሰቦችም መኖራቸውን ነው መረጃዎች የሚያሳዩ። ሰሞኑን ወለንጭቴ አካባቢ በእገታ ገንዘብ ተጠይቆበት 350 ሺህ ብር ከከፈለ በኋላ አንድ አሽከርካሪ ተገድሎ አስክሬኑ እንኳን ለቤተሰብ ሳይመለስ ነው እየቀረው ተብሏል። ሌላው መረጃችን እንግዲህ ወደ አዲስ አበባ የሚወስደን ነው። ለጌታቸው ረዳ ዛሬ የረፋ ሹመት ተሰጥቷቸዋል ተብሏል። የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሹመዋል። የምስራቅ አፍሪካ ሀገራት እንግዲህ በዋናነት የአስመራር፣ የሱዳን፣ የሶማሌ ሶማሌላንድ፣ የጅቡቲ እና ሌሎች ደቡብ ሱዳንና ኬንያን የተመለከቱ በተለይ በአፍሪካ ቀንድ ያሉ ሀገራት ጉዳይ እንግዲህ ጉዳዩ ይህ ሹመት ከኤርትራ ጋር በተለይ ልዩ ክትትል እንዲደረግ የታሰበበት ይመስላል። ለማንኛውም ጌታቸው ረዳ በጦርነቱ ጊዜ አብይ አህመድን በአዳዲስ ቃላት ቃላትን እየፈጠሩ እንደዚሁ በማዋረድ ጭምር የቃላት ጦርነት ከመሬት ጦርነቱ ባሻገር ሲያደርጉ የነበሩ ናቸው። አሁን ትግራይ ጊዜያዊ አስተዳደር ከተባረሩ በኋላ በኢትዮጵያ መንግስት በኩል የሹመት ተሰጥቷቸዋል። ከዚህ ጋር በተያያዘ ጌታቸው ረዳ ቢቢሲ ላይ በነበራቸው ቆይታም እንደዚሁ እንግዲህ የትግራይ ጊዜያዊ አስተዳደርን በተመለከተ አስተያየቶችን ሰጥተዋል። አስተዳደራቸው ውስጥ ከኤርትራ ጋር የሚገናኙ መኖራቸውን ቢቢሲ ፎከስ ኦን አፍሪካ ከሚለው ፕሮግራም ላይ በነበራቸው ቆይታ ይህንን ማረጋግጠዋል። በድጋሚ በትግራይ ትልቁ አደጋ በመንግስት ስር መሆን የነበረበት የታጠቀ ኃይል አሁን በመንግስት ስር አለመሆኑ ነው ብለዋል። ይህንን የአደጋ ሁኔታ ይህንን በተመለከተ የነበረውን ችግርና አሁን ያለውንም ሁኔታ አስረድተዋል። ጀኔራል ታደሰ የህዋት አንጃ ስራ ሊያሰራቸው ይችላል ብዬ አልገምትም፣ ግን እሳቸውም የወደቀ የስራ አፈጻጸም ነው ያላቸው በወቅቱንም እርምጃ መውሰድ ነበረብኝ የሚል አስተያየቶችን ጨምረዋል ከዚህ ጋር በተያያዘ ጀኔራል ጻድቃን በመቀሌ አቀባበል ተደርጎላቸዋል ጀኔራል ጻድቃን በእነ ደብረ ጽዮን አቀባበል ተደርጎላቸዋል እንኳን ደህና መጡ እንዲሁም ደግሞ ስልጣን እንኳን ተቀበሉ የሚል እንደ ፓርቲ ተቋማዊ አሰራርን ጠብቀን ከጀነራል ታደሰ ወረደ ጋር ከጊዜ አስተዳደሩ ጋር እንሰራለን ብለዋል እነ ደብረ ጽዮን ጀነራል ታደሰ ወረደ እንዲሳካለት ከጎኑ እንቆማለን ብለዋል እንግዲህ በጌታቸው ጊዜ በማህተም በመንጠቅ አስተዳደር በማፍረስ ተደጋጋሚ ከንቲባ እና ባለስልጣን በመሾም ሲያፈርሱት የነበረውን አስተዳደር አሁን ስልጣን ከእጃችን ገብቷል ብሎ ባሰቡበት ጊዜ ይህንን እያሉ ነው የሚገኙት። እንግዲህ ጀነራል ታደሰ የህወሓትን ጉዳይ ያስፈጽማሉ የጊዜው ያስተዳደሩን፣ ወይስ ደግሞ ለፌዴራል መንግስቱ እንደ ጌታቸው ረዳ የተለየ እንግዲህ በተለይ የፌዴራል መንግስቱ አገልጋይ ሆነዋል ተብሎ በሚከሰሱበት አግባብ በዛ መንገድ ይሄዳሉ አብሮ የሚታይ ነው የሚሆነው። ይህንን በተመለከተ ታዋቂው ፖለቲከኛ ልደቱ አያሌው ጽሁፍ ልኮልኛል። ልደቱ አያሌው ከላከው ጽሁፍ ላይ የትግራይን ጊዜያዊ አስተዳደርና የቃል ኪዳል ሰነዱን በተመለከተ እንግዲህ የራሱን ፖለቲካዊ እይታ አጋርቷል። አቶ ልደቱ የፕሪቶሪያው ስምምነት ፈርሷል የሚል ድምዳሜ ላይ ደርሰዋል። የፕሪቶሪያው ስምምነት ፈርሶ አሁን ትግራይን በፌደራል መንግስቱ ስር በማድረግና እነ ጀነራል ታደሰ ለአብይ ተጠሪ መሆናቸውን ያረጋገጠ ለዲፕሎማሲውና፣ በትግራይ ሰላም መጥቷል የሚለው ነገር ለማሳየት የተደረገ ሴሬሞኒ ወይም ደግሞ ትዕይንት ነው እንጂ ስር ነቀል የፖለቲካ ለውጥ አያመጣም በሚል ረዘም ያለ ጽሁፍ ነው ያጋሩት። ከዚህ ውስጥ ዋና ዋና ነጥቦቹ የፕሪቶሪያው ሰላም ስምምነት ከተፈጸመ ሁለት ዓመት ተኩል አልፏል። ጊዜያዊ አስተዳደሩ ተቋቁሞ ምንም ሳይሰራም እንዲሁ እንግዲህ ጊዜያዊ አስተዳደሩም ፈርሷል። ልጊዜታቸው ረዳ በውስጥ ትግል ተሸንፎ ተባረዋል ያለስራ በስልጣን ላይ የመቆየት ፍላጎት ቢኖረውም ግን የውስጥ ትግሉን ማሸነፍ አቅቶት ጌታቸው ረዳ ተባረዋል ይላል በጽሁፉ ጌታቸው ረዳ በህወቶች ውክልና ፕሬዚዳንት ሆነው በስምምነቱ ቢሾሙም የህንን ተግባራት ባለመፈጸም ህወሀትን ይከሳሉ ራሳቸውም ተጠያቂ ናቸው ይላሉ የሁለቱ ንትርክ የሁለቱ ንትርክ የጌታቸውና የነደብረጽዮን ቡድን ንትርክ እንደ ፌደራል መንግስቱ ሰርግና ምላሽ ሆኖለታል፣ ነው የሚሉት። በስምምነት አለመፈጸም የፌደራል መንግስቱም ህወሓትም ጊዜያዊ አስተዳደሩም እኩል ተጠያቂ ናቸው ይላሉ አቶ ልደቱ። ስምምነቱ ሲፈረም ገና እንደማይፈጸም ይታወቃል፣ ይሄ የጊዜ ጉዳይ መግዣ እንደሆነ በወቅቱ እንግዲህ በሶስት ሀሳቦች ሀሳቤን ገልጬ ነበር የሚሉት አቶ ልደቱ ስምምነቱ አለመፈጸም የሴራ ውጤት እንጂ ያቅማነስ አይደለም ይላሉ። በተመለከተ ጀነራል ታደሰ የቃል ኪዳን ሰነዱን ህወሓት አያውቀውም ስምምነትም ያፈረሰ የቃል ኪዳን ሰነድ ነው ሰሞኑን የተፈረመ ነው የሚሉት በዚህ መሰረት እንግዲህ የታደሰ የቃል ኪዳን ሰነዱን የፕሪቶሪያ ስምምነት መፍረስ የትግራይ ክልል ወደ ፌደራል ተጠሪነት መሆና ስታተስኮ ማስመለሱን የሚያሳይ እንጂ ከዛ የተለየ መሰረታዊ ለውጥ አያመጣም የፌዴራል መንግስቱ ህወሓት የፕሪቶሪያውን ስምምነት መፍረሱን በግልጽ አይጠይቁም። ሁለቱም ለህዝብ መናገር አይፈልጉም። የቃል ኪዳን ሰነዱ ጊዜያዊ አስተዳደሩ ከእጃችን እስከገባ ድረስ እንቀበለው የሚል የህወሓቶች አድብቶ የመንከስ አካሄድ ነው እየታየበት የሚለው የአቶ ልደቱ አስተያየት ይህን ማታለያ የጊዜ መግዣ ጉዳይ ብለውታል። በተመሳሳይ ጀኔራል ታደሰ ሰነዱን ማስፈጸም አይችሉም ሐቀኛ ስምምነት እስካልተደረገ ድረስ ነው የሚሉት ጠቅላይ ሚኒስትሩ ህወሓት ከስልጣን ካልጠፋ የሚለው ቅዠታቸውና ጭንቀታቸው ካልቆመ ሐቀኛ ስምምነት አይኖርም፣ ሐቀኛ ድርድርም አይኖርም። ህወሓትም ሁሉንም ነገር በጦርነት እፈታለሁ የሚለው እንቅስቃሴው እስካልቆመ ድረስ መሰረታዊ የስር ነቀል ስምምነት ላይ አይደረስም የሚል ይዘት አለው ጽሁፋቸው ልባቸው ተከፍቶ ቢታይ የሁለቱም ቡድኖች የጠቅላይ ሚኒስትሩ እና የህወሓት ሁለቱም አንዱን አንዱ አጥፍቶ የመኖር እንጂ ተቻችሎ እና ተከባብሮ የመኖር ፍላጎት የላቸውም ይላሉ። በሌላ በኩል እንግዲህ የሚፈነዳ ጦርነት እንዳለም አቶ ልደቱ ይናገራሉ። ይህንን ጦርነት ለማስቀረት ሌላ ሐቀኛ ድርድር እና ስምምነት ማድረግ ያስፈልጋል። የፕሪቶሪያዊ ሰላም ስምምነት መክሸፉን ተከትሎ ሌላ ጦርነት እየመጣ ነው። ይህንን ለማስቀረት ኢትዮጵያን ተረባርበው መፍትሄ ማምጣት አለባቸው። የሚል እንግዲህ ቃል ኪዳል ሰነዱ የፕሪቶሪያን ሰላም ስምምነት ያፈረሰ መሆኑን በፖለቲካዊ መልከታቸው አስቀምጠዋል። ወደ ችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃው ሲሄድ ዶክተር ወንደሰን አሰፋ ትላንትና ፍርድ ቤት ቀርበው ነበረ። ፍርድ ቤት እየቀረቡበት አቃቢ ህግ፣ አሉኝ ያላቸውን ተጨማሪ ምስክሮች አቅርቦ ምስክርነት እንዲያሰማ በተሰጠው የጊዜ ቀጠሮ መሰረት ነው በዚህ መሰረት እንግዲህ አቃቢ ህግ 96 ምስክሮች አሉ ይልም እስካሁን ድረስ ማቅረብ የቻለው 45 ምስክሮችን ብቻ ነው። 51 ምስክሮችን እስካሁን ማቅረብ አልቻለም። በትላንትናው የችሎት ውሎም ፍርድ ቤቱ በአማራ ክልል ባለው ጦርነትና የጸጥታ ችግር ምክንያት ከአካባቢው ምስክሮችን ወደ አዲስ አበባ ለማምጣት ችግር ውስጥ እንደገባ ለችሎቱ አስረድቷል። አቃቢ ህግ ሰበብ እየፈጠረ እስረኞቹ ላይ የሚፈጥረውን ጫና በተመለከተ እስረኞቹ ቅሬታ አቅርበዋል። ከነዚህ መካከል ጋዜጠኛ ገነት አስማማው ፋኖ መንበር አለሙ እንዲሁም ደግሞ ሌሎች አርቲስት ዮርዳኖስም እንደዚሁ ቅሬታዎቻቸውን አቅርበዋል። በቅሬታቸው ላይ እንግዲህ ጋዜጠኛ ገነት አስማማው የህሊናና የፖለቲካ አስረኞችን የመዳኘት የሚችል ሞራል እና ህሊና የላቸውም በሚል ዳኞቹን ወቀሳ አቅርባባቸዋለች አማራ ክልል ዳኞችን ከአሁን በፊት አማራ ጠል ዳኞችን አስነስተናል ብላለች። እናንተንም እናስነሳችኋለን፣ በኋላ ከችሎት ስናስነሳችሁ በምን ምክንያት እንደተነሳችሁ ማወቅና እና ለዛም የስነ ልቦና ዝግጅት ማድረግ አለባችሁ የሚል ጠንከር ያለ ንግግር ስናገር በመሃል ዳኞች አስቁመዋታል። እንግዲህ ዳኞች የመናገር መብታችን ልታስቆሙን አይገባም የሚልም ተቃውሞ አቅርባ ነበር። መንበር አለሙ አቃቢ ሕግ ችሎቱን እየመራው ፍትህም አቃቢ ሕግ እየመራው ነው የሚገኘው። ችሎቱ አቃቢ ሕግን ይከተላል። ስለዚህ ችሎቱ አቅሙን ሊያሳይና አቃቢ ሕግን ኃይል ሊለው ይገባል ሲልም እንደዚሁ ጠይቋል። ፍርድ ቤቱ ተለዋጭ ቀጠሮ ከሚያዚያ 3 እስከ 22 በስራ ቀናት ምስክሮችን እያቀረበ አቃቢ ሕግ እንዳሰማ ተለዋጭ ቀጠሮ ተሰጥቷል። ዛሬን ጨምሮ ማለት ነው። ሌላው መረጃችን እንደዚሁ እንግዲህ ባለፈው ዓመት ልክ በትላንት ነው የተገደሉት የኦሮሞ ታዋቂ ፖለቲከኛ ባቲ ኡርጌሳን በተመለከተ ከተገደሉ አንድ ዓመት የሞላቸው ቢሆንም እስካሁን ድረስ ፍትህ አላገኙም። ፍትህ ለቤተሰቦቻቸው ይገባቸዋል፣ ሁኔታው ተጣርቶ እንደዚሁ ለህዝብ ይፋ መደረግ አለበት በሚል የኦሮሞ ፖለቲከኞች ጉዳዩን እየጠየቁ ይገኛሉ። ሌላው የምክክር ኮሚሽኑን በተመለከተ በእስር ላይ የሚገኙ ምና በጫካ የሚገኙ በስደት የሚኖሩ ዜጎች በምክክር አጀንዳና አጀንዳቸውን እንዲያቀርቡ ሁኔታዎችን አመቻቻለሁ የሚል ስላቅ የተሞላበት መግለጫ ሰጥቷል። ይህንም በተመለከተ እንግዲህ በርካታ ጉዳዮችንና መከራከሪያዎችን ማቅረብ ይቻላል። ቅድመ ሁኔታ ተኩስ ይቁም እስረኞች ይፈቱ እንዲሁም ደግሞ በጫካ ያሉትም ሰላማዊ ድርድር ተደርጎ ወደ ጠረጴዛ ዙሪያ ይምጡ የሚለውን ቅድመ ሁኔታ አሁን ትቶ እንግዲህ እንደ ጌታቸው ረዳ ሲባረር በትግራይ አዲስ ፕሬዚዳንት ለመምረጥ በኢሜይል ጥቆም አድርጉ እንደሚለው አሁን እንደዚህ አይነት መቀለጃ ጉዳዮችን እያመጣ ነው። ባለፈው አቅርቧቸው የነበሩ ቅድመ ሁኔታዎችን ትቶ አሁን ወደዚህ መምጣቱ አሁን እንግዲህ የብልጽግና ጊዜያዊ መጠቀሚያ ሆኖ መቀጠሉን ያሳያል ነው የሚሉት አስተያየት ሰጪዎቹ እንግዲህ በዚህ መንገድ በኢሜይል ወይስ ደግሞ በምን መንገድ ነው ጫካ ያሉትን የታሰሩትን በዚህ አጀንዳ ሊያስያቸው የሚችለው? ለመሆኑ መጀመሪያ የታሰሩበት ምክንያት አሳማኝ ስላልሆነ ወደ ጫካ ሄዱበት የፖለቲካ ጉዳይም የሚታወቅ ጥያቄ ስላለ ዜጎች የተሰደዱበት ጉዳይም የሚታወቅ ስለሆነ በቅድመ ሁኔታ እነዚህን ወደ ቀደመ ሁኔታቸው መመለስ አይቀድምም ወይ? ከዛ በኋላ ድርድርም ሀሳብም አጀንዳ ማስያዝ ይቻል ነበር የሚሉ አስተያየቶች ናቸው ያሉት። ሌላው ወደ ኦሮሚያ የተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው ያሉት። በተለያዩ አካባቢዎች እየተደረጉ ባሉ ከባድ ውጊያዎች ከፍተኛ ሰብዊ፣ ቁሳዊ ጉዳቶች ደርሰዋል። በምስራቅ ወለጋ ኪረሙ ወረዳ ባጅን ተብሎ በሚጠራ ቀበሌ መከላከያ እርስ በርስ ከባድ ውጊያ አድርጓል። በዚህም መቶ አለቃውና አጃቢዎቹን ጨምሮ በርካታ ወታደሮች እርስ በርስ ተጨፋጭፈው አልቀዋል። ሻምበል እና ሻለቃ መሪዎቹ እንደዚሁ ጠፍተዋል። ቀሪው ኃይልም ተበትኗል ነው የተባለው። ባጃን ተብሎ በሚጠራ ቀበሌ እርስ በርስ በመታኮስ። በተመሳሳይ ጃልመሮ ጃልሸድ ተብሎ የሚጠራውን ከፍተኛ የኦነግ ሸኔ ከፍተኛ ወታደራዊ አመራር ሰሞኑን የተገደለበትን ሁኔታ በተመለከተ በገንዘብ የተገዙ ሰዎች ናቸው ግድያውን የፈጸሙት ብሏል። ከዚህ ጋር በተያያዘ ይህንን የፈጸሙትን ሰዎች ሀያ ሁለት ሰዎች ላይ እርምጃ ስለመውሰዱም እንደዚሁ የወጡ መረጃዎች ያሳያሉ። ይህንን በሞተር ብስክሌት ሲንቀሳቀስ የኦነግ አመራሩ ግድያ የፈጸሙት ሰዎች በገንዘብ የተገዙ ወደ አሁኑ ጉዳዩን ለመከላከያ በማመልከት ሽልማት ሁሉ ተቀብሎበታል። መንግስትም እንግዲህ ራሱ እጃ እንደወሰድ አድርጎ ጉዳዩን ይፋ አድርጓል ነው የሚሉት። ሊሙ ገሊላ ዘመቻ ጃል ሸድ በሚል ጃል ሾዴ በሚል በተታወጀው ዘመቻ በርካታ የወረዳው አካባቢዎች በቁጥጥር ስር ውለዋል። በዚህም ዘመቻ ከፍተኛ ሰብአዊ ቁሳዊና ወታደራዊ ጉዳት ደርሷል ነው የተባለው እንደ መረጃ ምንጮቹ ከሆነ የጋቸና ሴርናና የኦሮሚያ ልዩ ኃይል አስከሬኖች እስካሁን ድረስ አልተነሱም። ሁለተኛ ቀን ለሁለተኛ ቀን ድረስ እንግዲህ አስከሬኖቹ እንደወደቁ ናቸው ተብሏል። በዚህ ዘመቻ ግዳያና ወረዳ ለሊስቱ ተብሎ የሚጠራ ቦታ ለሊስቱ ተብሎ የሚጠራ ቦታ በኦሮሚያ ልዩ ኃይል ካምፕ ላይ ኦነግ በፈጸመው ከበባ ጥቃት ከፍተኛ ሰብአዊ ቁሳ ጉዳት ደርሷል። ይህም እንግዲህ ለፖሊስ ኮሚሽኑ እና ለኦሮሚያ ክልል ባለስልጣናት አስደንጋጭ የሆነ እልቂት ነው የደረሰው። 250 በላይ የልዩ ኃይል አባላት በሚኖሩበት ካምፕ በህይወት የተረፉት ከአምስት አይበልጡም ሲሉ ነው የመረጃ ምንጮች የገለጹት። ይህ እንግዲህ ለኮሚሽነር አራርሳ መርዳሳ ሪፖርት ከተደረገው ላይ እየተወሰደ መረጃ እንደሆነ የመረጃ ምንጮቹ ገልጸዋል። በተመሳሳይ በዚሁ ወለጋ ውትን ተብሎ በሚጠራው አካባቢ ሁለት የአማራ ባለሀብቶች በባንክ ውስጥ የነበረ ገንዘባቸው ተወስዶባቸዋል። በዚህም እንግዲህ ተበሳጭተው ህይወታቸው አልፏል ነው የተባለው። እንግዲህ በዚህ አካባቢ የአማራ ተወላጆች ባንክ ውስጥ ያላቸውን ገንዘብ የይስሙላ ፍርድ ቤት በማቅረብ እንዲሁም ደግሞ በተለያየ መንገድ በመወንጀል ገንዘባቸውን እየወሰዱ ነው የሚገኙት። እነዚህ ሁለት ባለሀብቶች እንግዲህ አንደኛው ወዲያውኑ ራሱን ስቶ ህይወቱ አልፏል። ሌላው ደግሞ በብስጭት ከሁለት ቀናት በኋላ ህይወቱ ማለፉን ነው የመረጃ ምንጮቹ ከቦታው ያደረሱት። በተለይ በዚህ ሳምንት በኦሮሚያ ክልል በተለያዩ አካባቢዎች ከፍተኛ ጦርነት እየተደረገ ነው የሚገኘው። በዚህም በመንግስት ኃይሎች ላይ ከፍተኛ ጉዳት ደርሷል ብለዋል። ሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ እና በሸዋ የተለያዩ ቀጠናዎች ከባድ ውጊያዎች እየተደረጉ ይገኛሉ ብለዋል። አዲስ አበባ በቅርብ ርቀት ባሉ የሸገር ከተማ ጭምር ውጊያዎች እየተደረጉ መሆናቸውን ነው መረጃዎቹ የሚያሳዩት። ወደ ሌሎች የግንባር መረጃዎች እመጣለሁ ወደ ግንባር መረጃዎች ስመጣ ወደ አማራ ክልል የሚወስዱ የተለያዩ አካባቢዎች አሉ። የግንባር መረጃዎችን አስከትላለሁ። በጉና ተራሮች እንግዲህ ለሁለተኛ ቀን የቀጠለው ውጊያ እየተደረገ መሆኑን መረጃ ምንጮች ይጠቁማሉ። የደፈጣና የግንባር ውጊያ እየተደረገ ነው። ዛሬ እንኳ ማለዳ በዙ 23 በሞርተር በድሽቃ የታገዘ ተኩስ ሲደረግ አርፍዷል። ከክምር ድንጋይና ከንፋስ መውጫ ከተሞች በሁለት አቅጣጫ ወደ ጉና ውሃ ምድር ተብሎ ወደሚጠራው አካባቢ የመጣ የመንግስት ኃይል ላይ የደፈጣ ጥቃት ተፈጽሟል። በዚህም እንግዲህ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። የደረሰው ጉዳት በዝርዝር ባይታወቅም ይህንን ተከትሎ እስከ ጓሳው ድረስ የመንግስት ኃይሎች ደግሞ የዙ 23 ድብደባ እያደረጉ ነበር። ከዚህ ጥቃትና ተኩስ በኋላ የመንግስት ኃይሎች ወደ እንፋስ መውጫ አቅጣጫ ወደኋላ ተመልሰዋል። ይህም ውጊያ ከወለላ ባህር ሲጀመር ሶስተኛ ቀኑን እየያዘ ውጊያ ነው ተብሏል። ከእንፋስ መውጫ የመጣው ኃይል ወደ ኋላ ቢመለስም ከክምር ድንጋይ ተጨማሪ ኃይል ወደ አካባቢ መንግስት እያስገባ ስለመሆኑ የመረጃ ምንጮቹ ገልጸዋል። በተመሳሳይ ስድስተኛ ቀን ነው የያዘ ከባድ ውጊያ እየተደረገበት የሚገኘው የቋራ ኮሪደር ቀጠና ነው። በዚህ ቀጠና ዛሬም ለስድስተኛ ቀን ከባድ ውጊያ እየተደረገ ነው የሚገኘው። መተከል ዳንጉር በታች በኩል በጃዊና ቋራ ድረስ የሱዳንን ኮሪደር ይዞ በርካታ ኃይል አሁንም እየገባ እንደሚገኝ አጋም ውሃ በሙር አካባቢ ዛሬም ውጊያ እየተደረገ መሆኑን ከጃዊ በኩልም እንደዚሁ በኩሳ እና ሾላ ተብሎ በሚጠሩ ቦታ እንዲሁ ደግሞ አክሲዮን ተብሎ በሚጠራ ቦታ ውጊያዎች እየተደረጉ መሆናቸውን የመረጃ ምንጮች ገልጸዋል። ወደ ዳንጉድ ተጨማሪ ኃይል ከጃዊ እና ከፓዊ እየተንቀሳቀሰ ነው ብለዋል። በሙርና ፈርሻዋ ተብሎ የሚጠሩ አካባቢዎች ቋራ ውስጥ ከባድ ውጊያ እየተደረገ ነው። ይህ ውጊያ ዛሬም ቀጥሏል። በፓዊ በኩል ቀዝቃዝ ቀዘቀዝ ተብሎ የሚጠራው ድረስ እንደዚሁ አዲስ ኃይል እየገባ ነው። የሚገኘው በዚህ ቀጠና የአማራ ፋኖ ነው። በጎንደር አንድነት አባል የሆኑት ሁለት ክፍለ ጦሮች፣ አድዋ ክፍለ ጦርና አጣነዋሴ ክፍለ ጦር ውጊያ እያደረጉ ነው የሚገኙት። ለስድስተኛ ቀን የቀጠለው ውጊያ በዚህ ውጊያ እንግዲህ ጭካኔ የተሞላበት እንደዚሁ በንጹሃን ንብረት እና በንጹሃን ህይወት ላይም ጉዳት ደርሷል። የመንግስት ወታደሮች ፋኖን ትደግፋላችሁ በሚል ትንንሽ ከተሞችን ጭምር አቃጥለዋል ነው የተባለው። ትላንት ከሰዓት በኋላ በአየር ኃይል ጭምር የታገዘ የሎጅስቲክ አቅርቦት በአካባቢ ሲደረግ ነበር ተብሏል። የጦር ሄሊኮፕተሮች ወደ አካባቢው የኮማንዶ አባላት እና እንዲሁም ደግሞ ሌሎች ወታደራዊ ሎጅስቲኮችን ሲያቀርቡ እንደነበር የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ የቀጠለው ከባድ ውጊያ እስከ አየር ኃይልና ኮማንዶ ድረስ መድረሱን ያሳያል። በሌላው ወደ በለሳ ማዕከላዊ ጎንደር የሚወስድ ነው። በለሳ ማዕከላዊ ጎንደር ከብናት ወደ በለሳ አዲስ ወታደራዊ እንቅስቃሴ አለ። ከአርባያ ጎኋላ ማክሰኞ አዲስ ዘመንም እንደዚሁ መውጣትና መግባት በብዛት ይታያል። በትላንትና ዕለት ባጃ ተብሎ በሚጠራው አካባቢ ከባድ ውጊያ ተደርጎ፣ እንዲሁም አንድ ወታደር በሻለቃ አዛዥና ሌሎች አስራ አምስት ወታደሮች ላይ እርምጃ ወስዶ ራሱንም ማጥፋቱ እንደዚሁ በትላንትናው ዘገባ የሚታስታውስ ነው። ይህንን ተከትሎ በአካባቢ ዛሬም ውጥረት ቀጥሏል። ወደ ሌሎች መረጃዎች ቀጥላለው። ሌሎች አካባቢ ውጊያዎች እየተደረጉባቸው ባሉት አካባቢዎች ወደ ምዕራብ ጎጃም የተለያዩ አካባቢ ስንሄድ ቡሬ ከተማ አቅራቢያ ዛሬ ማለዳ በተሽካሪ ላይ በተፈጸመ ድንገተኛ ጥቃት በርካታ የአድማብተን አባላት ሙትና ቁስለኛ ሆነዋል። ከነዚህም ውስጥ እንግዲህ የአንድ የዘመቻ መሪም ይገኝበታል ነው እየተባለው። እነዚህ እንግዲህ አዲስ ምልምል የአድማብተን አባላት ለወታደራዊ እንቅስቃሴ በተሽካሪ ላይ በነበሩበት ጊዜ የተፈጸመ ጥቃት ነው። ሌላው ሰከላ ትናንትና ከሰዓት በኋላ ውጊያ መቀስቀሱ ነግሬያችሁ ነበር። ዝርዝር ወታደራዊ መረጃዎች ዘጌት ብለው ወጥተዋል። የደረሰውን ሰብአዊና ቁሳዊ ጉዳት በተመለከተ አሽፋ በተባለው ቦታ ትናንትና ከሰዓት በኋላ ከባድ ውጊያ ተደርጓል። ለሶስት ሰዓታት የዘለቀው ውጊያ ነው። ከሁለት አቅጣጫ የመንግስት ወታደሮች ከግሻ አባይ እንዲሁም ደግሞ ከቲሊሊ አቅጣጫ በአካባቢው የሚገኙ ሁለት የፋኖ ብርጌዶችን ለማፈንና ለመያዝ እንዲሁም ከበባ ውስጥ ለማስገባት ያደረጉትን እንቅስቃሴ ተከትሎ ነው በአካባቢው ከባድ ውጊያ የተቀሰቀሰው። በዚህ እንግዲህ ፋኖ በሰጠው ያጸፋ ምላሽ ከባድ ውጊያ ተደርጓል። ቢያንስ እንግዲህ 19 የነፍስ ወከፍና የቡድን መሳሪያዎች በፋኖች ገብተዋል። ከነዚህ ውስጥ ሁለቱ የቡድን መሳሪያዎች ናቸው። በርካታ ተተኳሽን በፋኖች ገብተዋል። ሰባዊና ወታደራዊ ኪሳራውን በተመለከተ ከ30 በላይ የመንግስት ወታደሮች ሞትና ቁስለኛ ሆነዋል ተብሏል። የአሽፋ የሚባለው ቦታ ተከታታይ ጊዜያት ውጊያ የሚደረግበት በርካታ ሰባዊ ቁሳዊ ጉዳት የደረሰበት፣ ቀደም ብሎ አንድ ኮሎኔል የተማረከበት፣ ከዛ በኋላም አንድ ኮሎኔል ጨምሮ በርካታ ወታደሮች የተገደሉበት፣ አሁን ደግሞ እንዲሁም ደግሞ የቡድን መሳሪያዎች ድሽቃ በተደጋጋሚ የተማረከበት ቦታ ነው። ትላንትም እዚህ አካባቢ ውጊያ መደረጉን ነው የመረጃ ምንጮቹ የገለጹት። በተለይ የክፍለ ጦሩ የመረጃ ምንጮች እነዚህን አህዛዊ መረጃዎች አረጋግጫለሁ ሲል ነው ሪፖርት እያደረገው። ሌላው የፋኖ የሰራዊት ግንባታን በተመለከተ ፋኖ በትላንትና ዕለት ለወራት የሰለጠኑ የፋኖ አባላትን አስመርቋል። በምስራቅ ጎጃም ስናን ወረዳ ትላንትና እንደዚህ ውረቡ ገበያ በነበረው ውጊያ ቆስለው ሆስፒታል ገብተው የነበሩ ባለስልጣናት ህይወታቸው አልፏል። ሁለት የወረዳው ባለስልጣናት አሁንም ህክምና ላይ ነው የሚገኙት። የወረዳው የሰላምና ደህንነት ኃላፊ ትላንትና በነበረው ከተማ ውስጥ ውጊያ ተመተው ነው ሆስፒታል ከገቡ በኋላ ህይወታቸው ያለፈው። ትላንት በዚህ አካባቢ በነበረው ውጊያ እንግዲህ ወታደራዊ ተሽከርካሪዎች እንደዚሁ ጉዳት ደርሶባቸዋል። በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንደዚሁ ደግሞ በርካታ የነፍስ ወከፍና የቡድን መሳሪያዎችን በፋኖች ገብተዋል ነው እየተባለው ይሄ እንግዲህ ትላንትና ምስራ ጎጃምና አካባቢው የነበረውን ሁኔታ የሚያሳይ ነው። ወደ ሌሎች መረጃዎች ስንቀጥል ወደ አፍሪካ ቀንድ የሚወስዱን መረጃዎች ላስቀጥል የኢሳያስ አፈወርቂ ጄኔራል አልቡራን ጋር ትናንትና በአስመራ ተገናኝተው ተነጋግረዋል። በሁለቱም እንግዲህ በውይይታቸው ሱዳንና የሱዳንና የኤርትራን ግንኙነት በተመለከተ መነጋገራቸውን የኤርትራ ማስታወቂያ ሚኒስትር በትዊተር ገጻቸው ካሰፈሩት ላይ ለመመልከት ተችሏል። የሁለትዮሽ ጉዳዮች፣ ቀጠናዊ የሰላምና ደህንነት ጉዳዮች ተነስተዋል። እንዲሁም ደግሞ አሁን በሱዳን ውስጥ ያለው ጦርነትን በተመለከተ ዝርዝር ጉዳዮች ቀርበዋል ነው እየተባለው። ኢሳያስ የኤርትራ መንግስት ከልብ በሆነ አቅም የሱዳንን ሰላምና የሱዳንን ህዝብ ሰላም ለማምጣት የሚያደርገውን እንቅስቃሴ እንደግፋለን ብለዋል። ቀጠናችን የቀጠናችን ህዝብ ከሱዳን ህዝብ ጎን መቆም አለበት። የማንም የውጭ እጆች ጣልቃ ገብነት ሊቆም ይገባዋል ብለዋል ተብሏል። የውጭ ጣልቃ ገብነት ፈጽሞ አናስተናግድም። አልቡርሃንም እንግዲህ ትናንትና ግማሽ ቀን በፈጀው ጉብኝታቸው በአስመራ የሱዳንን ሁኔታ ለኢሳያስ አፈወርቂ ማብራራታቸውን እና የኤርትራ አመራርም እንደዚሁ በዚህ ውስጥ የነበረውን ድጋፍ አመስግነዋል። ለቀጣይም ተከታታይነት ያለው ድጋፍ እንዲቀጥል እንደዚሁ ጠይቀዋል፣ ሲል ሱዳን ትሪቢንም ይህንን ዘገባ አቅርቧል። እንግዲህ ጄኔራል አልቡራን ካርቱምን ከተቆጣጠሩ በኋላ ተከታታይ ዲፕሎማሲያዊ ግንኙነቶችን እያሳደጉ ነው የሚገኙት። ከሁለት ቀናት በፊት የግብፅ የደህንነትና ብሔራዊ መረጃ አገልግሎት ኃላፊ የስለላ ኃላፊው ለዚሁ ፖርት ሱዳን ተገናኝተው ተነጋግረዋል። በትላንትና ወዲያ ደግሞ ከማሊ የደህንነት ኃላፊ ጋር በትላንትና ሁለት ደግሞ ከኢሳያስ አፈወርቂ ጋር እንደዚሁ ተገናኝተዋል። ሰሞኑንም ወደ ቱርክና ወደ እንግሊዝ እያቀናሉ ተብሎ ነው የሚጠበቀው። የሱዳን ጉዳይ እንደዚሁ ተጨማሪ መረጃ፣ በሱዳን ጦርነት እጇን አስገብታለች የምትባለው የተባበሩት አረብ ኤሚሬትስ ክስ ቀርቦባታል። ከዓለም አቀፍ የዳኝነት ፍርድ ቤት የቀረበው ክስ በሱዳን አረብ ኤሚሬትስ ፈጸመችው የዘር ማጥፋት ወንጀል ነው። በዚህም በምዕራብ ሱዳኑ በኩል የመሳሊት ተብሎ የሚጠሩትን ጎሳዎች እነዚህ የአረብ ጎሳ ያልሆኑትን ከምድረገጽ እንዲጠፉ የፈጥኖ ደራሽ ኃይሉን በማስታጠቅ በመደገፍ አረብ ኤሜሬቶች ተጠያቂ ነች ብላለች ሱዳን። ይህንን እንግዲህ ኤሜሬቶች ይህን በማድረጋቸው የወታደራዊ የገንዘብ የአየር ኃይል ድጋፋቸውን እንዲያቆሙና ዓለም አቀፉ ማህበረሰብና ፍርድ ቤቱ ትዕዛዝ እንዲሰጥ ነው ሱዳን አቤቷን እያቀረበችው። ይህንን በተመለከተ አረብ ኤሚሬትስ ጉዳዩን ውድቅ አድርገዋለች። በዚህ በኩል እጅ የለበትም እያለች ነው የምትገኘው። በዚህ ቀጠና እንግዲህ የሚደረጉ ውጊያዎች በመዛኙ አረብ ኤሚሬትስ እጇ ያለበት ውጊያ ነው። ኢትዮጵያ በሀገር ውስጥ በምታደርጋቸው ውጊያዎች ድሮኖችን እና ተተኳሾችን እንዲሁም ደግሞ የገንዘብ ድጋፍ በማድረግ በሶማሊያ ውስጥ ጉዳይ በመግባት እንደዚሁ ሶማሌላንድን ነጻ ሀገርነት እውቅና እሰጥሻለሁ በሚል ከሞቃዲሾ ጋር ምትርቅ ውስጥ እንድትገባና ወታደራዊ ስንቅ እና ትጥቅ በማቅረብ በዚህ በኩልም ያላት ጉዳይ ይታወቃል። በሱዳን ውስጥ እንግዲህ ደግሞ ፈጥኖ ደራሽ ኃይሉን በመደገፍ በማስታጠቅ በሱዳን ላለው ጦርነትና ግጭት ግንባር ቀደም ተጠቃሽ ነች። አረብ ኤሚሬትስ በምስራቅ አፍሪካ በተለይ ከቀይ ባህርና በገልፍ ቀጠና እንዲሁም ደግሞ በበርበራ አካባቢዎች ወታደራዊ ይዞታዎችን ለመገንባትም እንቅስቃሴ ላይ ነው የምትገኘው። እንግዲህ በአፍሪካ ምስራቅ አፍሪካ ላለው ትርምስ የተባበሩት አረብ ኤሚሬትስ ተጠያቂዎች መሆናቸው ከአሁን በፊት እንግዲህ እነዚህ መረጃዎች ያረጋግጣሉ። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኙ ስለተከታተላቸው በእጅጉ አመሰግናለሁ።